በሩ ተለያዩ፣ በቃ አለቀ። እናም እንደ ትልቅ ታረጉባት አላችሁ አልኩኝ። እሱ ተፖስቶላችኋል። ከዛ እኮ አዳሜ ኮመንት ላይ አንቺ ግን ቤት ያልታወቀብሽ ቅናት አለብሽ፣ ተለያይተዋል ትያለሽ፣ በጣም ነው የምትቀኝባት፣ በሷ እንዲለያዩ ፍላጎትሽ ነው ምናምን። በስመ አብ ወመንፈስ ቅዱስ ነው ያልኩት። አያችሁ፣ ባለቤቷ ባለቤቷ ነብ ጓደኛ ነበርን ግን ተለያይተናል ብላ እንደዛ ስትናገር ምንም ያላሉ፣ እኔ ደግሞ እሱ ያለችውን ነገር እስ ደግሞ እብድ እብድውን ገብቷቸዋል። አ በዛ ነው ሰው ነገሮችን ይቀይራል። ለዛ ነው እኔ እንትንም እንትን ማለለው ኖ ሚኪ ፊታውራሪን አላስገባም። እንቢ ካለ አላስገባም። ለምን ባለፈው ባለፈው አይቼዋለሁ የሰራውን። በውስጥ ጀንዳው ሚኪ ተቀይም አልኩትኝ አልኩት። ምን ነው ማሪ ምናምን አለኝ። ዝም አይቼው ጸጥ አልኩት። ጋይስ ባለፈው ያደረገኝ ነገር ማለት እድሜ ለእናንተ እናንተ ናችሁ የምታነካኩኝ ከዛ ዝም አልኩትኝ። አኩርፊው ነው በቃ፣ አኩርፊው አለው። ለምን ለሰው ተደርቦ ብሎ እኔን ያለኝ እንተውት። ኦኬ፣ መገመት ነው ሰው። እንዲህ አልገባም። እኔም ኩሩ ነኝ፣ እሱ ብቻ አይደለም የጥጋቡ ልጅ። እኔም የጥጋቧ ልጅ ነኝ። እምቢ ጋይስ፣ አረ እኔም ቢ በውስጥ የማይሄድኩኝና ተቀይም ያለው አንተ ጉደኛ አልኩትኝ። ምነው ማሬ ሲራይቼ ዝም አልኩኝ። ምን አገባ ብዬ ጥሩ። የኔ ጌታ አሜን። አንቺ ግን ራስሽን እንዴት ነው የምታየው? ራሴን የማየው ማለት ነው እንዴት ብዬ ልንገርክ? በቃ የአማርኛ ቃል ቢኖር ኖሮ ገልጭ እንዴት ራሴ እንደማየው ነግር ነበር። ጥቃትም አልወድ። ለሰው ቁጭ ብዬ ጉድጓድ እየ ማስኩኝ እንደ የሚባለው እንደ ተንኮለኛ ቁጭ ብዬ የሰው ውድቀትን ጉድጓድ እየቆፈርኩ ማልቀመጥ፣ ሲነኩኝ የማልወድ የምወደውን ሰው ሲነኩብኝ የሚያመኝ እንደዚ አይነት ሰው ነኝ። አሁን በደንብ ተረዳኝ። እንዳንተ አይነቱን ደግሞ ከርሳም ቀበቶ አስታጥቄ እንደ ወንድ አርባ ገርፌ በባልጮት ገርዤ የማባረር እንደዚህ አይነት ሴት ነኝ። አሁን በደንብ ይገባል። የጨፈረነ ኖ አይደለም። የዛን ቀን ጋይስ እውነት ተናገሩ፣ አትዋሹ። ኮመንት ላይ አስገቢ አስገቢ አስገቢ ስትሉኝ እሺ ብዬ በቃ እሺ እናንተ ካላችሁ ብዬ እሺ እንድጫወስል ስልክለት፣ እያቋረጠ ስልክለት፣ እያቋረጠ ነበር። አትዋሹ፣ እውነቱን ተናገሩ። ሌላ ቀን እንደዛ አድርጎ ያቅም ነበር። እውነቱን ተናገሩ፣ አትዋሹ። እውነቱን ተናገሩ፣ አትዋሹ። የእውነት ፍረዱ። ስንት ሰዓት ሙሉ ጠብቀው ያልነበረ ሙሉ እናንተ አስገቢ ስትሉ ግምር ምንድን ነው? በትግርኛ ነው አንከሰው ጋር ነበር። አቷሹ የዛን ቀን እየጨፈረ አልነበረም። እውነቱን ተናገሩ። ተዉ ተዉ ጋይስ፣ ውሸት ምንም አይሰራም ጋይስ። ኧረ ደግሞ እሱ ከገባ ደግሞ ልወቅ ሰው ካልኩኝ ደግሞ ሪከርድ ምናምን ሰልችቶኛል። ሪከርድ ያደርግ ደግሞ እሱ ዝግ ነው ጋይስ፣ ሪከርድ ያደርጋሉ ምናምን እሱን አልፈልግም ሪከርድ ይደረጋል ምናምን ምን እያማሽ ነው? አንዳንድ ተለጥፋችሁ ማለት ነው፣ አማራ መስላችሁ። አንቺ እኮ በአማራ ትነግጃለሽ። አትበሉኝ ተለጥፋችሁ፣ እኔ አማራ እንድሳደብ አታርጉኝ። አልሳደብም። ከኔ አንድ ቃል አትወጣም፣ አትወጣም። ለአማራ ህዝብ ከኔ አፍ መጥፎ አይወጣም። አቤት የቲክቶክ ማህበረሰብ ግን ጋይስ በቃ እንዳለ አብደናል እኮ ጋይስ የሆነ ቤት ስገቡ የሆነ ነገር ይዘ እኔም ነገር ይዤ ነው፣ ዜድም ነገር ይዛ ነው። የሆነ ቤት ስትሄዱ የሆነ ሰው ነው። አቤት ቤታ። አንድ ሰው እኮ ስትሰርብ እኮ ነው መጥቶ ሚሰ አውቆ። ለእኔ በቃ ሰው ህዝብ እንዲጠላኝ ሰው እንዲጠላኝ ማለት ነው። ደግሞ እኮ አማራዎች አደሉም እንደዚህ የሚያደርጉ ያሉት። ትክክለኛ አማራዎች እኮ አደሉም። የሌላ ብሔር እና ለእኔ ከኔ ጋ ይጣሉ ሰው ማይሄዳቸው

እኮ እናንተ ፒስ ከሆናችሁ እኔ እኮ ሌሎቹ ስሽ ለምንድን ነው እንትን የሚሉት? ነው ምን አቃለሁ። ጋይስ ተለጥፈዋል። የአማራ እናት ስትሳደ በቃ ወደ ቤታ ላኩላት። ከዛ እኔ ከቲክቶክ ልጥፋ ኪዳነምህረት ልጥፋ እኔ ወይ መከራ ወይ ቲክቶክ ህዝቡ እንዳለን ያበደው እኮ በመድሃን ያለም እናንተም እግሯን ቆርጠሽ ፖስተሽ ነበረ ስቶሪ ላይ እኮ ነው። አይቆይ እነሱ እላሉ እግሯን ቆርጠሽ ባለፈው ፖስተሽ ነበር። ካደረኩም ደግ አደረኩኝ። ሲቀጥል ደግሞ ቲክታክ ላይ በተፖስተ ነገር ነው አግኝቼ የምለጥፈውም። ከለጠፍኩትኝም ላይቭ ላይ ነበረ እንጂ ውስጥ የተደባበቃችሁት ነገር አለም። ከለጠፍኩም ደግ ለጠፍኩኝ። እኔ ባላልኩበት ስሜን ሰሜን እያነሳችሁ ተለጥፈው ይላል። ደግ አደረግኩኝ። እንኳን አደረኩ ማን ምን ይጠይቀኛል? ደግ ለጠፍኩ እንኳን አይ የእውነት እንኳን ለጥፌ እንኳን ከሆነ ማለት ነው፣ ከሰው ጋር ስትጣሉ የዛን ሰው ቆንጆ ቆንጆን ነገር ሴክሲ ሴክሲ የሆነበትን ነው ምትለጥፉት። ከለጠፍኩም ደግ ለጠፍኩ። እንኳን ለጠፍኩ ማናባት ምኑ ያመጣል። አትቅዘኑ፣ አትጨማለቁ። ደግሞ ጭራሽ ደግሞ ስሜን ሲያጠፋ ሲሰድበኝ የነበረ ሰው አንዳችሁ ያልቆማችሁ ደግሞ መጣችሁ አንዱ ነው ፎቶሽ እንትን አድርገው እቺ የአማራ ሕዝብ እየጠፈጨፈ የነበረ አንበሳ እንዴ ተሰጠዋለች ለአማገን። አንቺ ቅናታቸው ቅናት እንዳይመስልሽ የቅናት መንፈስ ማን ነው አሞ ስላልሰጡ እኮ ነው፣ ስላልሆነላቸው እኮ ነው። ኧረ እኔ እባክሽ እላቸው ለአንድ ሳምንት ነው ወሬያቸው። ምንም ምን አይመስለኝም። ጋይ ስልንገራችሁም እዚህ ጋር ወሬ የምታቃጠሩ ሰዎች ደግ አደረግኩ። ላይክ አማርኛውን ታውቁታላችሁ፣ በምንኛ ልጻፍላችሁ ደግ አደረግኩ። ሌላ ራሱ ካለ ደግ አድርጌ ደግ አድርጌ ደጋግሜ ማለት ነው፣ ደግ አድርጌ እንኳን ደግ አረኩኝ። በደግታ በደንብ አድርጌ ደግ እያረኩ ፖስት አለሁ። መብቴ ነው በመጀመሪያ ደረጃ። እንደውም ሪፖስት ባለማድረጌ ራሱ ቆጭቶኛል። ቆ ያረጋለሁ ምክንያቱም የተጣላሁት ሰው ሆኖ ኬክ እና ማር እያልኩኝ አልለጥፍላችሁም። ኦኬ እኔን ለመጣል ስሜን በዘመቻ ስታጠፉ ማንም ሰው አልተናገራችሁም። እንኳን አደረግኩ። አሁን ስቶሪ ላይ እለጥፋለሁ፣ እንዲያውም አሁኑኑ። ምን አባታችሁ ታመጣላችሁ? እግራችሁን አሰበስቡ መጀመሪያ። በልቃጣውላ የትም ስትበላ ደግሞ ምን የተፖሰተ ነገር ነው፣ የተፖሰተ ነገር ነው የሆነ ቦታ ይዛችሁ ሄዳለሁ ሬ ትገባለች መሆን አለባቸው። ዛሬ ጌማ አለ እንደ የጃኒ እና የአሞራው ዛሬ ነው ጌማቸው። ጋይነ ዛሬ ነው እንደ ጃኒ ጌምመአን ደግሞ አልገባኝም። ማን ነው አሞራዊ እኔን ሪፖስት ያደረገው? ምን አይነት ቪዲዮ ነው አንተ? ልጨቅጨቀ ገደልከኝ። አሞራዊ ዴዚ ምንድን ነው ሪፖስት ያደረገው? ጉድ እኮ ነው ዘንድሮ እ ደሞ አንድ ወንድማችን ልወዶሻላች እኔ ከቤታ ጋር ብጋባ በቃ በቃ አለ ሙለር የሚባለው ሙለር። ያ እኛም እስኪ ደግሞ እንትን ብለን ደግሞ ቲክቶክ እናንጫጫለና እንደው መሄጃ የለን ዘንድሮ አጀንዳ ሲጠፋ እኔ እናሱ እንመጣለን። ደግሞ አይ መልኩ ቆንጆ ነው። ያው ሀበሻ ሆኖ ቆንጆ ያልሆናል። እንዲሁ ስንጣላ ምን ትመስላለች ስለምንባባል እንጂ ሁላችንም አበሻ ቆንጆ ነን። ምንድን ነው የምትበይው? ኮንፍሌክስ ሴሪየል እየበላች ነው። ኦኬ። አይ ጥሩ እና አሁን ጌም ልትጫወቺ ነው። ቅድም እኮ ከሰው ጋር ነበርሽ። ተናዳ ተናዳቆ ወጣ ሄደች። ድሮም ከአንቺ ጋር ስጫወት ነገር ይመጣብኛል። ሳትቀጣ ቀናት መንፈስ እንዴ ምን አገናኙኝ? ያልተሳደብኩ ምን አልሰጠው ዘጠኝ ያለ በዚህ ስለሰጠኝ እንጂ ከዛ ሲሰር በቃ ካንቺ ጋር አሞራ መጡ መጡ እንባል ለበረ ከትግሬ ጋር ከተባለ፣ ቲክቶክ ቻይና ሁሉ ሳይቀር ነው ቲክቶክን የሚገለብጠው ገልብጦት እንደ አዲስ እንደ አዲስ ነው ቲክቶክ የሚሰራው። በስመ አብ ወመንፈስ ቅዱስ። እኔ ጋይዝ ከትግሬ ጋር ቤታተጣበሰኝ ተብሎ ቢፖሰት እና እኔ የሆነ ወድጃለው ወይስ ወዶኛ ብላም ተብሎ ብንፖሰት እናት የትሙትን ቲክታክ በአንድ እግሩ ነው የሚንቀጠቀጠው። ለአንድ ሳምንት አይደለም አጀንዳው፣ ለአንድ አመት ነው። ለአንድ አመት ያለ ማቋረጥ ነው የሚንቀጠቀጠው። አታላየሽም ዛሬ ጊፍት ሰጠች ብላ አይደል እንዲህ በየቤቱ እየለጠፉ ሲሰድ ሲስቁ ቤታየው ያለበት ነገር እኔ ስጠው ነበር። ተቀይም እኔ አኔ ጥጋቡ ልጅ እያልኩኝ እንትን እላለሁ አኩርፍ ዋለሁ? አንተና በእና ከአካውንት ግዙኝ የምትሉ ሰዎች በጣም ነው የምታናድዱኝ። አንዴ ከጻፍካይ በቃ እንዴ ሰላሳ ጊዜ የምትጽፈው እና ምን አልሽ? ነገ ምንድነው ያልሽ? ዴዚ ምናምን አምን ያልሽ ትበጣለች፣ ዛሬ ዛሬ ትበጣለች። ምንድነው? ለምን ሊታረቁ ነው? አልገባኝም። ይሄው ይሄ ነው የሚያሳድባቸው። ያለን እዛ ምን ላይ እለአች ባህይ ለቃላ ምድና ምታችለጅእ መጀመሪያ ቀ አዳምጪ። ልጅቷ እናት ቱኒዛ ገመናዋን መብቷ ነው። እናቷ እናቷ መብቷ እናት ግን የመፍረድም የማዘዝም እንደ እናትነቷ መብት አላት። አይሆንም አለቻታ። ልጅቷ እቃዋን ጠቅላ ታሞራው ጋር መሄድ ትችላለች፣ መብቷ ነው። አሜሪካን የምትኖረው ህግ ያለበት አገር ላይ ነው የምትኖረው። ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት። ስለዚህ አሁን አሳልፋ ልትሰጥም ትችላለች። ለእናቷ አሳልፋ መስጠት ካልፈለገች አሁን ያው አደባባይ ላይ ዜድዬ እንዴት ናችሁ? ቤታዬ በኖረሽ ነው ጉዴ ተጣላሽ። ዝም በለ። ጥጋቡ ልጅ እኔማ ኩርፊያ አለው ተቀይም ያለው ምነው ውዴ ባለፈው ኮመንት ላይ እንደዛ አስገቢው አስገቢው ብለውኝ ማን አለ ምናምን ጌም ልጫወስል፣ ሚኪ ያለ ሚኪ ያለ ፊት አውራሪ ሲሉኝ፣ ኦኬ። አስገቢው ሲሉኝ፣ ኦኬ ለጥሩቴ ምናምን አልኳቸው ማለት ነው። ከዛ እመጣለሁ በሏት ብሏል ሲሉኝ፣ ከዛ አንተ ረጅም ሰዓት ጠበቅኩ ማለት ነው። ዘግተዋል ክፈቱ በሉት፣ ከሰው ጋር ነው እንዴ ስላቸው፣ ከሰው ጋር አይደለም አሉኝ። ከዛ በኋላ ስልክልክ ይቋረጣል ማለት ነው። በዛ ዘግታ ከወጣክ እኔ እርዳታ ለወጣ ነበረ፣ ቤታይ እርዳታ ለወጣ ነበር። ከዛ በኋላ መጣው ትጠብቀኝ ብለሃል አላልኩ። አሁን ራሱ አሁን ራሱ ማለት ቤታ ማርያምን፣ አሁን ራሱ ቤታ ትጠራሃለች ይሉኛል። ላይቭ ላይ ያወራው ትክክል ገሰው አስገብቼ ያወራ ቤታ ትጠራሃለች በአስቸኳይ፣ በቃ ፈጥነ ኢመርጀንሲ ሲሉኝ አላልሽም እያልኩት ያለምናምልአ እያወራችሁ ነው እና ረዝ ብላችኋት አትተርተሩ፣ ምድረ ትርትር እኔ በውስጥ አውርቼዋለሁ፣ ጽፌለታለሁ ምናምን ነገር ከዛ ይግባ ሲሉ ነው ያልኩት እንጂ ጥሩ እናንተ እየሄዳችሁ እያልሆነ ነገር ውሸት ፎሎ መልሽ። ሀቢባ እኮ በግ አደረኳት። ሰምተሃል? የምንበግ ስላት ስላት አለች። አንቺ ምት እኔ አልቻልኳትም። እኔ አልቻልኳት የእሷ ውጢም ጢም አንቺ ላይ አይሰራም። እኔን ያልቻልኳት አሁንም እኮ አካውንቷን ቤታዩ አዘጉባት። በጣም ኃይለኛ ነው። ሌላ ተከፈታ። ይሄ አምስት መቶ ምናምን ጊፍት የተሰጣትን አዘጉባት በጣም እንትን ነው እና አባካቸው የምትወዷት ሰዎች ምናምን ኮፒሊንግ ምናምን ቀው ኮፒሊንግ በደምብ አድርጉላት በእውነት በጣም ከባድ ነው ከባድ ነው እንጫወታለን ቤት ታዬ ከዚህ ድዬም ጋር እንጫወታለን በዚህ ሰዓት ነው ሁሌ የምገባው በዛት እገባለሁ ዛሬ። አሁን እሑድ ስለሆነ እሑድ ስለሆነ ከአቢባ ጋር ጨዋታ ስለ እኔ ኮፒሊንግ አስደረግና በኋላ ገባለሁ፣ ተመልሼ አንድ ሁለት መቶ ሰው ሌላ ቀን እንገናኛለን። እናንተ ሄዳችሁ ቤታ ጥሮት እያላችሁ ያልሆነ ውሸት ትጽፋላችሁ፣ እንደምን ይሻላችሁ።

በማይረባ እንደዚህ በቪዲዮ ከወጣች ጫወታለሁ። ኧረ በእናትሽ እንዴ ለምረው በቪዲዮ መውጣት አለብሽ። ጊፍት እና መች ላይቭ ላይ አገኘዋችሁ? ምን አላየዋችሁ። ላይቭ ላይ መጣሽ። ከነገ ነው የምትጀምሪልኝ። ባለስንት ኮይን ነው የምትሰጪኝ?